ኢትዮጵያውያን ጥልቅ ፍቅርን ከሚያሳዩበት አንዱ በሚስትና ርስት ቀልድ የለም የሚሉት አባባላቸው ነው። ሚስት ዘር ማስቀጠያ አሊያም መተኪያ፣ ርስት ደግሞ ሀገር ነውና ነው የቀደሙት ኢትዮጵያውያን በሀገራቸው ብዙ ተፈትነው ዋጋ በመክፈል ለትውልድም ሀገራቸውን አሻግረዋል። ይህ የሆነው ደግሞ ለሀገር በነበራቸው ጠንካራ የሀገር ፍቅር ስሜት ነው። የሀገር ፍቅር ብዙ መገለጫዎች ያሉት ሲሆን እርስ በራስ መዋደድ፣ በጋራ ተፈቃቅዶ መኖር፣ ለሀገር የጋራ ልማትና ለሀገር ሉዓላዊነት የደምና የአጥንቱ ዋጋ በመክፈልም ሊገለጥም ይችላል። እንደ ሀገር ያለውን አንድነትና ህብረ ብሔራዊነትን መገንዘብና በዛም ማመን የሀገር ፍቅር ማሳያ እንደሆነም ይገለጻል። የሀገር ፍቅር ስሜትን የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑን እና ለዚህ አገር የቆመች መሆኑን ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ ምስዋትነት ድረስ እራሴን አዘጋጃለሁ። አንድ ሰው ሀገሩን ከወደደ ከብዙ ነገር ነው መጠበቅ ያለበት፣ ሰላሟን መጠበቅ አለበት ያለውን የማህበረሰቡ እሴት መጠበቅ አለበት። ባህል ማግበር አለበት። አንድነትም ማግበር አለበት። ያንድነት ያሉ በዛ ውስጥ ደግሞ ያሉ ልዩነቶች ማግበር አለበት የሚል ነገር አንዱ ይሄኛ ዋናነት የሚይዝ ነው። ሌላኛው የሚሰራበት ስራ የራሱን ስራ የራሴ ስራ ነው ለሀገር ነው የሚሰራው ብሎ ማሰብ መቻል አለበት። ሀገር ማለት የማንነት መገለጫ በዓለም አደባባይ ላይ መታያም ጭምር ነው። ለሀገር የሚሰጥ ፍቅር ደግሞ የመስዋዕትነት ዋጋን የሚጠይቅ በልብ የዘለቀ የሀገር ፍቅር ስሜት ነው። ሀገር ማንነት ሀገር ሲኖር ነው ሰው ሲኖረው። ሰላም ሀገር ላይ ካለ ነው እኛም ሰላም የምንኖረው ማለት ነው። ስለዚህ የሀገር ፍቅር ከባድ ነው። ሀገር እስከ መስዋዕትነት የሚያደርስ ነው። ትውልድ ለማስቀጠል እናት መኖር አለባት። ትውልድ ያ ደግሞ የሚኖርበት ሀገር ደግሞ መኖር አለባት። ሀገር በትውልድ የምትገነባ ለሀገር የራሱን መስጠት ነው። ዛሬ ላይም ያለው ትውልድ ሀገሩን ከምንም ነገር በማስቀደም የተሻለ ቦታ ለማድረስ ጠንክሮ መስራት ይኖርበታል። ማንኛውም ኢትዮጵያዊ አንድ መቅደም ያለበት ሀገሩ ነው። ማስቀደም ያለበት ኢትዮጵያዊ የበላይነት ኢትዮጵያ አገሬ ነው። ኢትዮጵያ የሚነካ እኔ መቅደም አለብኝ ብሎ እስከዚህ ደረጃ ማክበር አለበት። ሌላው እርስ በእርስ መከባበር ከዛ ይጀምራል። እርስ በእርሳችን በተለይ በአንድነት ማመን የምናደርገው ነገር ሁሉ ለሀገር ስናደርግ ነው። ሀገር እንድትለማ፣ ሀገር ሰላም እንድትሆን፣ ሀገር የሚያስፈልጋት ነገር ምን እንደሆነ አውቀን ተረተን ስንሰራ በርትተን በሀገር ጎን ስንቆም ነው የሀገርን ፍቅር መግለጽ የምንችል የዛሬቱን ኢትዮጵያን በነጻነት ቀንዲል ደምቃ እንድትታይ የቀደሙት ኢትዮጵያውያን የከፈሉት መስዋዕትነት ለሀገራቸው የነበራቸውን ቀናይነትና ፍቅር በግልጽ የሚያመላክትም ነው። ከነበሩት የአፍሪካ ሀገራቶች ያልተገዛች ሀገር ነች እና በራሷ በህዝቦቿና በአርበኝነቷ ብሔር ብሔረሰቦች ሳይለያዩ በጋራ ተፈቃቅሮ ለዚህ ሀገር ብሎ በጋራ የታገሉበት ምክንያት ባዶ እግራቸው ነበረ። ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራችሁን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። ዛሬም በኢትዮጵያ ዜጎች ለሀገር ያላቸውን ፍቅርና መውደድ ማሳየትን የሚጠይቁ የብሔራዊ ጥቅም ጉዳዮችና ሀገርን በልማት ከፍ አድርገው ማሳየት ጎልተው የሚታዩ ጉዳዮችም ናቸው።